ለዚህ ቤት ለሰውዬው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል የምትለው ነገር ግን ለአንተ ራስህ ትርጉም ሰጥቷል። የፍቅር ጓደኛ መያዝ ይኖርባል። የፍቅር ጓደኛ ሰው ለማስመሰል እንኳን ሁለት ቀን አይታገስም። በሷ ቤታውን ቤት አግኝታለች። የሆነ ጅል ነገር እንጂ። ቆይ ጭንቅላ ሲደፈለካ ማገናዘቢያ አይኖርም? ሰው እንዴት ማንም መኖሪያ ቤቱን አሳልፎ ይሰጣል? ሆዳም ሰው ፍቅር አያውቅም የሚል ነበር ያንድ ጓደኛ አባት። አሁን ቆይ የት ብላ ነው የሄደችው? ስትፈልግ ለምን ገደል አትሄድ? እቺ ልጅ እኮ ብቻዋን ነገሮቹን ልጨራርስ ጉል ታደርገን እኮ ነው ያሰበችው። እኛም እኮ የዋዛ አይደል። ሰርተንላት ምንም አላደረግም። ይሄ ጅማሮ ነው፣ ለኔ ቅጣቴ አይደለም። አንዴ ልትሰቅላት ነው እንዴ? እኔ እንደዛ የማድረግ ጭካኔ የለኝ፣ ግን ደግሞ እኔ እንደዛ ከመሆን ምርጫ ቢቀርብልኝ ስቅላቴ ነበር። እሺ ታዲያ ምን አስበህ? ትክክለኛ ፍትሕ ለእኔ እንደ ተቃጠልኩኝ ስትቃጠል እንደ በሸኩኝ ስትበሽቅ ማየት ነው። ምን የሚሄድበት ቦታ ምናምን አለ ስትል ነበር። አረ ክፍለ ሀገር ምናምን ሳይሆን አይቀርም። የምርህን ነው? ቆየት ነው ምናምን ብላ አልጠየቃትም እንዴ? ማወቅ ቢኖርብኝ የምትነግረኝ አይመስልህም? ቢሆንም ካንተ አላቅም። ግን እኮ ሚስት እንግዲህ ዳኒ፣ እህተ እንደዚህ ነች እና የት እንዳለች አላቅም ነው የምትለኝ? አዎ፣ አላቅም። በአቅማ ነግርህ ነበር። ምንሆን አይሆን? ምንም አልሆነችም። ተረጋጋ። ወይ ደግሞ ደስ ብሏት ምናምን ነው የሚሆነው። ወይ ምን አገናኘው ታዲያ ብዙ ጊዜ ጥሩ ነገር ሲያጋጥማት ጠፋለች፣ መጥፎ ነገርም ሲያጋጥማት እንደዛው ጠፋለች። ኦኬ ሀገር ምንም አላውቅም። ከዚህ ቤት ትወጣላችሁ ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ አንቺ አንቺ በጣም ታሳዝነኛለሽ። እኔ ነኝ የማሳዝነው? ቆይ ለምን ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ዛሬ ካሌብና አባትየው ወጥመዳቸው የተሳካላቸውና ባቸው ወደ መስመር የግባቸው ይላማቸውን እየመታላቸውን የሚመስል ምክንያቱም ለቲና ያዘጋጁላት ወጥመድና እያሰቡላት የነበረው ነገር ግቡን እየመታ ይመስል ቲና የገባችበት አልታወቀም። ለማንም ሳትናገር እዚህ ቦታ ሄጃለውን ብላ ሳትል ወደዋለው አፈቅሯለሁ ለዳኔ እንኳን የገባችበትን ሳትናገር ያለችበትን ደብዛዋን አጥፍታለች። ካሌብ ደግሞ ካሌብና ሽማግሌው ደግሞ የሆነውን ነገር ስታቅና የሆነውን ነገር ስትረዳ ተመልሳ ትመጣለች። ሁሉም ነገር እሷ እንዳሰበችው እንዳልሆነላት ስታቅ ተመልሳ ትመጣለች። የትም አትሄድም፣ የእሷ መጥፋት አያሳስበንም እያለ ነበር ያለው ካሌብ። ትወደኛለች፣ ታፈቅረኛለች የሚላ ሴት አት ነግረው እና ምን ውስጥ እንደገባች ያላወቀው ከዳኒ ግራ የተጋባ ይመስል ቤቱን ለብቻዋ ልትወስደው ነው ወይ ይሄንን ነገር ይዛ መጥፋታ ነው ወይ ብሎ ማሰቡና መጠርጠሩም አልቀርም። ቲና ግን የገባችበትን ማንም ስላላወቀ ቢደውልላትም ስልክ አላነሳም ስላለችው ዳኒ በጣም ግራ የተጋባና የተወዛገበ ይመስላል። ባስ ብሎ እንደውም ዳኒ ትሁትን ሁሉም ነገር አብክቶላችኋል። ከእንግዲህ እናንተ እዚህ ቤት ውስጥ የመኖራችሁ እድል በጣም ጠባብናት ትንሽ ነው። ሁላችሁም ተጠራርጋችሁ ትወጣላችሁ። እኔ ግን በጣም የማዝነው እና የሚያሳዝነኝ ነገር ቢኖር አንቺ ብቻ ነሽ። የተሻለ ነገር አገኛለሁ ብለሽ ከቤትሽ ወጥተሽ እዚህ ምንም ነገር ምንም ነገር አለማግኘትሽ እና ሜዳ ላይ መውደቅሽ ብቻ ነው የሚያሳዝነኝ ብሎ ቢላትም እሷ ግን ግን ስለእኔ ማሰቡን ትተህ ስለ ራስህ እርግጠኛ ሁን እስኪ። እኔ እኮ ስራ ልሰራ እንጂ ወፍ ዘራሽ አይደለሁም እንዳንተ ብትብላ ብለዋል አሳይሻለሁ። ከእንግዲህ ሁሉም ነገር አብክቶለታል። አንቺ እንደዚህ እንደቀለድሽና እንደዚህ እንደሆነ ሻት ቀሪያትም ብሎ ዛቻውን ካሁኑ መዛቱ አልቀረም። ዳኒ ግን የቲና መጥፋትና ደብዛው የቲና መጥፋትና ያለችበትን አድራሻውን አለማወቁ ግራ ያጋባው ይመስል። በሌላ በኩል ሽማግሌው ማለትም የካሌ በአባት ቲና ላይ እና ዳኒ ላይ እያደረግኩ ያለሁት ነገር ለእኔ ከበቀልም በታች ነው። ይሄ ራሱ በቂ አይደለም ለነሱ እኔን እያደረጉኝና ካደረጉኝ ነገሮች በጣም ትንሿ ነች። እንደነሱ ጨካኝ አይደለውም እንጂ ቢሰቀሉ እና ብገላቸው ሁሉ ደስታዬ ነው። ግን እኔ እንደነሱ ጨካኝ ስላልሆንኩኝ ና ነፍስ ከዳይ ስላልሆንኩኝ አዘጋጅ መዳዘጋጅቼላችኋለሁ። እነሱ የሚጎዳቸውንና ከዚህ የሚጎዳቸውንና ከሞት ያልተናነሰ ቅጣት የሚቀጣቸውን ፍላጎታቸውንና አላማቸውን ማሰነካከሉ ብቻ ከሞት የተሻለ ነው ለነሱ ብሎ እያሰበ ነው ያለው። በሌላ በኩል ሽማግሌው ቤትህና ስትጎዳና ስትቃጠል እኔ እንደ ተቃጠልኩና እኔ እንደ በሸኩኝ ስትበሽቅ ማየት ነው የሚያስደስተኝ። ሌላ ነገር ምንም አያስደስተኝም። ይሄ ነገር ደግሞ እሷን እንደሚጎዳትና የብለ እንደሚያበሳጫ ታቃለውኝ። አንተ ካሌብ ግን ከእሷ የተሻለና ብልጥ ሆነህ መገኘት አለብህ ብሎ የልጁ ምክር እየለገሰው ነበር። ካሌብም ያባትየው አካሄድ ባያምረውም ግን የአባቱን ሀሳብና አላማ መቀበል ግዴታ ሆኖ በሌላ በኩል ዳኒ ዛሬ በጣም ግራ የተጋባና የሚያደርገውና የሚጨብጠው ነጣዊ ነው የሚመስለው። ምክንያቱም የቲና መጥፋት በጣም አሳስቦት ደጋግሞ ካሌብን እየጠየቀው ቢሆንም ካሌብ ደግሞ ደግሞ ለምንድን ነው እኔን የሚጠይቀኝ እያለ እየተበሳጨበት ነበር። የቲና መጥፋት እንዴት አያሳስብህም? ሚስትህ አይደለችም ወይ ብሎ ቢጠይቀው ሚስቴማ ሚስት ነች፣ ግን እሷ እኔን እንደ ባላ ለማየቷ አይደለም ወይ ምንም ሳትናገር ወጥታ የቀረችው። ተኛን ቢቀሰቅሱት አይሰማም አደሎ ተማም ነው ያደሎ የሚባለው ምክንያቱም እኔ የቴጅ ነው ምፈልጋት እሷ አውቃና አስባበት ስለጠፋች የመጣች ጊዜ ትምጣ። ስለ እሷ አያሳስበኝም፣ ስልክም አልደውልም። ምንም ያስጨንቀኝ ነገር የለም። አንተ ግን ተረጋጋ። ከሄደችበት ራሷ ራሴ በቃትና ይዛ የሄደችውና የሄደችው ነገር ልክ እንዳልሆነና ቅዠት እንደሆነ ባሰጣቅ ተመልሳ ትመጣለች ብሎ ብልጭታ ነገር ጣል ቢያደረግበትም ምን ለማለት ፈልገህ ነው ብሎ ሲለው አይ ምንም አይደለም እንደዚህ ሆኖ በቃ እሱ አውቃ ስለጠፋችኛ መጨናነቅ የለብንም። እህትህ ግን እንደዚህ አይነት ሰው ነች። ዳኒም እንዴት እንደዚህ ታደርጋለ? አሁን ስትመጣ ምን ልትላት ነው ብሎ ሲለው ስትመጣም እንደው ምን እያሰብኩ ያለሁት ሌላ ነገር ነው፣ ፍቺ ነው ፈልገው ከእሷ ጋር ብሎ ዳኒን ካሌብ አስበርግቦታል ማለት ነው። ምክንያቱም ካሌብ ቲናን ከፈታት የዳኒ አላማ እና አገዱ ሁሉ ስለሚበላሽበት፣ እንደዚህማ ማድረግ የለብህም ሚስትህንማ መፍታት የለብህም ብሎ ሲለው፣ ካሌብ ደግሞ እኔ እኮ አሰብኩኝ እንጂ ያልወሰንኩኝም ብሎ ትንሽ የማረጋጊያ መልስ የምትሰጥቶታል። በሌላ በኩል ዳኒ ሚስቱን በስልክ ሲያናግር ስለሰማው ካሌብ ለምን እንድትና ያላቸው አድርጎት ዳኒም በተባለው እና ሽማግሌው እና ካሌብ ባሉት መሰረት ሚስቴ ነች ፍቅረኛ ነች ወደፊት ከእሷ ጋር ነው የምኖረው ብሎ የሚያስባትን ሴትን ይዞ መቶ እንደ አብዝንሱ አስተዋውቆታል ማለት ነው። ሽማግሌው እና ካሌብ ግን ያጠመዱት ወጥመድን ስላላወቀ እሱ እንደ ቤተሰብ አስቡ፣ ይሄንኛው የእህቴ ባል ነው ይሄንኛው ደግሞ የእህቴ ባል አባት ነው ብሎ አስተዋ ሽማግሌው ግን አሁን ላይ እያሰበው ያለው ነገር ና እቅዱ እውነት ከተሳካለት ሀም ላማውንም የሚመታና ዳኒን ጨርቁን አስጥሎት የሚያስኬድ አካሄድ ይመስላል። ምክንያቱም ዳኒ ብዙ መስዋዕት እየከፈለ ያለው ክብሬን፣ ማንነቴን፣ ወንድነቴን ሸጬላታለሁ ብሎ የሚላትን ሴት ካሌብ የተመኙትና እንዲሁም እሱ ሚስቱን እንደነጠቀው እሱ መልሶ ከሱ እንዲነጥቀው እያመቻቹ ነው ያሉት። ካሌብ ለጊዜው ሐሳቡ ባይዋጥለትና የአባቱ አካሄድ ባይገባ ግራ ቢያጋባውም አባቱ ከሚሉት ሐሳብ እና ካቀዱት እቅድ የሚወጣ አይመስልም። ምክንያቱም አላማቸውን የሚመቱበትና ግባቸውን እነሱን ከዚህ በላይ የሚያበሳጩበት መንገድ ሌላ መንገድ ስለሌለ እንትን እንዳቃጠሉህና እንደዚህ እንዳሳረሩህ፣ ሚስትህንም ነጥቁ በአልጋህ ላይ እንደዚህ ሲፈነጭበት አይተህ ዝም ማለት ብቻ ሳይሆን እሱንም ከእጁ ክፈልክ ቃ የእሱን ፍቅረኛ ወስደህ አንተ እንደተቃጠልክ እሱን መቃለጥ መቃጠል አለበት፣ ብለው እያሉት ነበር። አሌብም ግን በሀሳቡ ባይስማማም በቀልና እነሱን ማሳዘን ስለሚፈልግ በሽማግሌው ሀሳብና አካሄድ እንደሚስማማ እርግጠኛ ሽማግሌው አሁን እዚህ ጋር ያሰቡት ሀሳብ አንደኛ ቲና ስለጠፋችባቸው ቲና ስለጠፋችባቸው ተመልሳ ስትመጣም ተመልሳ ስትመጣ የዳኒን ፍቅረኛ እዛ ቤት ውስጥ ካየ ቻትና ቻትና ዳኒን ምች ማነች ብላ ስትጠይቀ ምን ብሎ ሊመልስ እንደሚያስብ ስንገምት ነገር ሁሉ ድብልቅልቅና ትርምስምሱ የሚወጣ ነው የሚመስለው። ሽማግሌው ይሄንንም አርቆ ስላሰበና ይመስለናል ይሄንን አርቆ ስላሰበ ይመስላል። አምጥተህ አስተዋውቀን፣ እኛ ግን ለቴና ምንም አንናገርም ብለው ያሉት ይሄንን አስበውና ፍቅዳቸውን ሰፋ አድርገው ስላቀዱ ነው የሚመስለው። ምክንያቱም አሁን ቲና ተመልሳ ስትመጣ ያች ሴት እዛ ቤት ውስጥ ካየቻት ማነች ብላ መጠየቋ የማይቀር ነው። ይችኛዋም ደግሞ እሷ ማነች ብላ መጠየቁ መጠየቋ የማይቀር ነው። ምክንያቱም አኳሁናቸውና አካሄዳቸው የእህትና የወንድም ስለማይመስል እዛ ቤት ውስጥ እንደለመደችው ጎትታ ወደ አልጋ ይዛ ስትሄድ ካየቻትና፣ በሌላ በኩል ሽማግሌው ካሌብ ፍቅረኛ እንዲኖረው ስለሚፈልጉ እኔን ምረጥልኝ ሴት ብለህ ብትለኝ እኔ ትሁትን ነው የምመርጥልህ፣ ብሎ አስደምሞታል ማለት ነው።